መንግስት ንብረት ከሀገር የሚያሸሹ ባለሀብቶችን በሚመለከት አዲስ ህግ ለፓርላማ አቅርበዋል። ህጉ ከጸደቀ መንግስት በቀላሉ ንብረቶችን የሚወርስበትና ወንጀለኞችን የሚለዋወጥበት እንደሚሆን ታውቋል። በሌላ በኩል ደግሞ የቤት መኪናዎችን ጨምሮ ባለ አንድ ወይም ባለ ሁለት ጋቢና ፒካፕ መኪናዎች ዋጋ በአዲስ ቀረጥ ምክንያት ሊጨምር መሆኑን ሰምተናል። የገንዘብ ሚኒስቴር ለሁለት ዓመት ተቋርጦ የነበረው የማህበራዊ ልማት ቀረጥ ዕዳ እንዲከፈልም ትዕዛዝ አስተላልፈዋል። ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የገንዘብ ሚኒስቴር እቃዎችን ወደ ሀገር ከሚያስገቡ አካላት ሲሰበሰብ የነበረውንና ለሁለት ዓመት ተቋርጦ የቆየውን የማህበራዊ ልማት ቀረጥ ዕዳ እንዲከፈል ትዕዛዝ ሰጠ። የገንዘብ ሚኒስቴር ለጉምሩክ ኮሚሽን በጻፈው ደብዳቤ ለትምህርት፣ ለስልጠናና ለጤና ተቋም መልሶ ማቋቋሚያና ግንባታ እንዲሁም ደግሞ ለሌሎች የማህበራዊ አገልግሎት ማስፋፊያ የሚውል የፋይናንስ ምንጭ የሚያስገኝ የማህበራዊ ልማት ቀረጥ ዕዳ መሰብሰብ እንዲጀመር ትዕዛዝ አስተላልፈዋል። አሰራሩ በመመሪያ ተግባራዊ መደረግ ከጀመረበት ከ2014 ዓ.ም ጀምሮ አበረታች ገቢ ሲሰበሰብ መቆየቱን በማስታወስ ነገር ግን ተግባራዊ ከሆነበት ጊዜ ጀምሮ መሰብሰብ የነበረበት የማህበራዊ ልማት ቀረጥ በወቅቱ ባለመሰብሰቡ ጉምሩክ ኮሚሽን ውዝፍ የታክስ ዕዳ እንዲከፈለው እቃዎችን ወደ ሀገር ውስጥ ያስገቡ አካላትን እየጠየቀ እንደነበር ገልጸዋል። በጉዳዩ ላይ ተለዋጭ ውሳኔ እስኪሰጥ እዳውን የመሰብሰብ ሂደት ለጊዜው እንዲዘገይ ከስምምነት መደረሱን በታህሳስ ወር 2016 ዓ.ም ሚኒስቴሩ በጻፈው ደብዳቤ ማስታወቁን አስታውሰዋል። ሆኖም ጉዳዩ ውሳኔ ሳያገኝ ተንጠልጥሎ መቆየቱ በኮሚሽኑና በግብር ከፋዮች መካከል የታክስ አስተዳደር ችግር እየሆነ በመምጣቱ ጉዳዩን በልዩ ሁኔታ በማየት የታክስ እዳ ማቃለያ ውሳኔ መስጠቱ ተገቢ መሆኑ እንደታመነበት የገንዘብ ሚኒስቴር በጻፈው ደብዳቤ አስታውቀዋል። በመሆኑም ፍሬ ግብሩን ወይም ከቅጣትና ወለድ ውጭ ሊከፈል የሚገባ እንደሚገባ ዋናው ግብር መከፈል እንደሚገባውና መቀጫው እንዲነሳ በፋይናንስ አዋጁ መሰረት ለሚኒስቴሩ በተሰጠው ስልጣን በፍሬ ግብሩ ላይ የተጠየቀው ወለድ ቀሪ እንዲሆን አዘዋል። በተጨማሪም ፍሬ ግብሩን በአንድ ጊዜ መክፈል የማይችሉ ግብር ከፋዮች የክፍያ ስምምነት በተራዘመ ጊዜ እንዲከፍሉ በማለት በሚኒስቴሩ አቶ አህመድ ሽዴ ተፈርሞ የወጣው ደብዳቤ ላይ ተመላክቷል። ሚኒስቴሩ ወደ ሀገር ውስጥ በሚገቡ እቃዎች ላይ ከተጣለው የማህበራዊ ልማት ቀረጥ ነጻ የሚሆኑ እቃዎችን ለመወሰን በ2017 ዓ.ም መስከረም ወር ላይ መመሪያ ማውጣቱ ይታወሳል። በመመሪያው ለቢሮ አገልግሎት የሚውሉ እቃዎችና መሳሪያዎች ባለ አንድ ወይም ባለ ሁለት ጋቢና ፒካፕ መኪናዎችና መለዋወጫዎች ከማህበራዊ ቀረጥ ነጻ እንደማይገቡ ደንግጓል። በተጨማሪም ከስምንት መቀመጫ በታች ያላቸው መኪናዎችና መለዋወጫዎችን በተመሳሳይ ቀረጡ ይጣልባቸዋል መባሉ ይታወሳል። በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ በነፃ አገልግሎት የሚሰጡ የትምህርት ተቋማት፣ የህፃናት፣ የሴቶች፣ የአረጋውያን፣ የአእምሮ ህመምተኞችና የአካል ጉዳተኞች መርጃ ድርጅቶ ሀብቶች ከውጭ በእርዳታ የሚላኩላቸው እቃዎች ከቀረጥ ነፃ መደረጋቸው ሰፍረዋል። በሰው ሰራሽና በተፈጥሮ አደጋ ጉዳት ለሚደርስባቸው ወገኖች የአስቸኳይ ጊዜ ድጋፍ የሚሰጡ ድርጅቶች ከውጭ ሀገር በእርዳታ የሚላኩላቸው እቃዎች፣ ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች ከቀረጥና ከታክስ ነፃ ሆነው ሀገር ውስጥ እንዲገቡ የተፈቀደላቸው እቃዎች፣ እንዲሁም ደግሞ በብሔራዊ ባንክ ወደ ሀገር ውስጥ የሚገቡ ሳንቲሞች፣ የገንዘብ ኖቶችና የብርና የወርቅ ጠገራዎች ከቀረጡ ነፃ መደረጋቸው ይታወሳል። በተጨማሪም የሀገር መከላከ መከላከያ ሚኒስቴር የፌዴራልና የክልል ፖሊስ ተቋማት የብሔራዊ መረጃ ደህንነት አገልግሎትና የኢንፎርሜሽን መረብ ደህንነት አስተዳደር በህግ በተፈቀደው መሠረት ወደ ሀገር ውስጥ የሚያስገቧቸው የመከላከያና የህዝብ ደህንነት መሳሪያዎች ነፃ ከተደረጉት መካከል ናቸው። በሌላ በኩል ደግሞ መንግስት ንብረት ከሀገር የሚያሸሹ ባለሀብቶችን በሚመለከት አዲስ ረቂቅ ለፓርላማ ማቅረቡን ሰምተናል። ህጉ ከጸደቀ መንግስት በቀላሉ ንብረቶችን የሚወርስበትና ወንጀለኞችን የሚለዋወጥበት እንደሚሆን ታውቋል። መንግስት በ በወንጀል የተጠረጠሩ ዜጎችና ና ከሀገር የሸሸ ሀብትን ለመለዋወጥ የሚያስችል ረቂቅግ ለፓርላማ አቅርበዋል። የኢትዮጵያ መንግስት በወንጀል የሚፈለጉ ና ወደ ተለያዩ ሀገሮች የሸሹ ዜጎችን ሀገሮቹ አሳልፈው እንዲሰጡና እሱም ተመሳሳይ ተግባራትን እንዲፈጽም የሚፈቅድለትን ረቂቅግ ለፓርላማው አቅርበዋል። የቀረበው ህግ ከሀገሮቹ ጋር የተፈረሙ ስምምነቶች ሲሆኑ ወደ ህግ ተቀይረው ለፓርላማ የቀረቡ ናቸው። የመጀመሪያው ስምምነት በኢትዮጵያና በቻይና መንግስታት መካከል የተደረገ ሲሆን ስምምነቱ በወንጀል ጉዳዮች ጋራ የህግ ትብብር ለማድረግ የተፈጸመ መሆኑ በሰነድ ማብራሪያ ላይ ተቀምጧል። ምክር ቤቱ ባካሄደው ጉባኤ ተወያይቶ ለዝርዝር እይታ የመራቸው ረቂቅ ህጎች የተለያዩ የወንጀል መረጃዎችና ማስረጃዎችን በመለዋወጥ ወንጀለኞች ከቅጣት የማያመልጡበትን ሁኔታ ለመፍጠር የሚያገለግሉ መሆናቸው ተገልጿል። ከቻይና መንግስት ጋር የተደረገው ስምምነት በወንጀል ምርመራ ክስና የክርክር ሂደት የሁለቱንም ሀገሮች የህግ አካላት ስራ ውጤታማ በማድረግ የወንጀል መከላከልን ውጤታማነት ለማሳደግ ታስቦ የተፈረመ ስምምነት መሆኑ ተገልጿል። የፋይናንስ መረጃና የወንጀል ሪከርድን ጨምሮ ለምርመራ የሚያግዙ መረጃዎችንና ሰነዶችን መለዋወጥ፣ የተጠርጣሪንና የምስክርን ቃል መቀበል፣ በወንጀል የሚፈለጉ ሰዎችን፣ እቃዎችን ማፈላለግ፣ መለየትና መጥሪያ ማድረስን ያካትታል። በተመሳሳይ የሰዎችን ምስክርነትና ምርመራን እንዲያግዙ መጥራት፣ በእስር ላይ የሚገኝ ግለሰብን ለምስክርነት ሲፈለግ ወይም ደግሞ ምርመራን እንዲያግዝ ማስተላለፍ፣ የብርበራና የንብረት ማገድ ትዕዛዞችን ማስፈጸም፣ የወንጀል ፍሬዎችን ማፈላለግ፣ መያዝ ድረስ የገንዘብ ቅጣቶችን የካሳ ትእዛዞችን ማስፈጸምና በህግ ጉዳዮች ላይ መረጃ መለዋወጥ የሚሉ ጉዳዮችን ያካትታል። የተመዘበረ ወይም የወንጀል ፍሬ የሆነ ንብረትን በተመለከተ ትብብር በተጠየቀበት ሀገር የተገኘ የተያዘና የተወረሰ ንብረትን ለመያዝና ለመውረስ በተባበረ ሀገር የወጣ ወጪ ብቻ ተቀንሶ የቀረው ንብረት ወደ ትብብር ጠያቂው ሀገር የመመለስ ግዴታ ትብብር በጠየቀ ሀገር ላይ እንደሚወድቅ ረቂቁ ያብራራል። ሁለተኛው በደቡብ አፍሪካና በኢትዮጵያ መንግስታት መካከል በወንጀል ጉዳይ የሚፈለጉ ሰዎችን አሳልፈው የመስጠት ስምምነት ነው። የስምምነቱ መሰረት አስቸኳይ ሁኔታ በሚፈጠርበት ጊዜ አሳልፈው የመስጠት ጥያቄ ከመቅረቡ በፊት በወንጀል የሚፈለገው ግለሰብ በጊዜያዊነት በቁጥጥር ስር እንዲውል የሚጠየቅበት ጊዜ የጉዳዩን አግባብነት ተገንዝቦ ተፈጻሚ ማድረግ አስፈላጊ ሲሆን ተፈላጊውን የመያዝና እስከ ስልሳ ቀናት የማቆየት ግዴታን ይጥላል። ደቡብ አፍሪካና ኢትዮጵያ ያላቸው ግንኙነት ከዕለት ወደ ዕለት እያደገ በመምጣቱ ስምምነቱ ወንጀለኞችም ይህንን ሁኔታ በመጠቀም ከህግ ለማምለጥ ወደ ደቡብ አፍሪካ ሄድ የሚችሉበት አጋጣሚ ሰፊ በመሆኑ አሳልፎ የመስጠት ትብብርን በህግ ማዕቀፍ ምላሽ መስጠት አስፈላጊ መሆኑን ያብራራል። አሳልፎ ለመስጠት የሚያበቃው የወንጀል ድርጊት በሁለቱም ሀገሮች ህግ ቢያንስ በአንድ አመት ቀላል እስራት ሊያስቀጣ የሚችል የወንጀል ድርጊት መሆኑ ስምምነቱ አስቀምጠዋል። በኢትዮጵያና በብራዚል መንግስታት መካከል የተፈረመ የፍርደኞችን ማስተላለፍን የተመለከተ ሲሆን ስምምነቱ ፍርደኞች ቅጣታቸውን በየሀገራቸው ፈጽመውና ታርመው ወደ ማህበረሰቡ የሚቀላቀሉበትን ሂደት የሚያገዝ ስለመሆኑ ተገልጿል። የብራዚል ዜጎች በተለያዩ ወንጀሎች ተጠርጥረው ኢትዮጵያ ውስጥ በሕግ ጥላ ስር የሚገኙ መሆናቸውን የሚያብራሩ ረቂቁ በተመሳሳይ ከሁለቱ ሀገሮች እያደገ ከመጣው ግንኙነት መነሻም ኢትዮጵያውያን በተለያዩ ወንጀሎች ተፈርዶባቸው በብራዚል ማረሚያ ቤት ውስጥ የሚገኙበት እድል ሰፊ በመሆኑ ስምምነቱ ፍርደኞችን ወደ ሀገር ለመመለስ ያግዛል ተብሏል። ይህን መሰሉ አሰራር ከተለያዩ ሀገራት ጋር ሊኖር እንደሚገባውና ከሀገር የሚሸሽ ሀብትን ለመቆጣጠር እንደሚያግዝ ተነግሯል። ሶስቱ ስምምነቶች ወደ ረቂቅ ህግነት ተቀ የቀየረው ለፓርላማው የቀረቡ ሲሆን ለህግና ፍትህ ቋሚ ኮሚቴ ለዝርዝር እይታ ተመርተዋል።